ስሙር ኤልያስ እና ጽሕፈት የጠቅላይ ቤተ ክህነት እና ምክትል ስራ አስኪያጅ የጠቅላይ የጠቅላይ ቤተ ክህነት፣ የመምሪያውና የድርጅቱ ኃላፊዎች፣ አዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ አዲስ አበባ ሀገረ ስብከት ሰራተኞች፣ አድባራትና የገዳማት አስተዳዳሪዎች ከየአህጉረ ስብከቱ የመጣችሁ ከስራ አስኪያጁ ጀምሮ ያላችሁ ይህን ጉባኤ ለመሳተፍ ከውጭም፣ ከአውሮባም፣ ከአሜሪካም፣ ከአፍሪካም ከሁሉም አህጉረ ስብከቱ የመጣችሁ እግዚአብሔር በቸርነቱ ጠብቆ እንኳን ይህን አርባ አራተኛውን የሰበካ ጉባኤ ዋና የተመሰረተበት ቤተ ክርስቲያኗን ለመጠበቅ ወይም ለማገልገል ነውና እንዳው ሸርነቱ የማያልቅ አምላክ እድሜውም ብዙ ነው። አርባ አራት ዓመት ማለት ቀላል ነገር አይደለም። በቸርነቱ ጠብቆ እዚህ ያደረሰን አምላክ ስሙ የተመሰገነ ይሁን ው ይህ ሰበካ ጉባኤ ለቤተ ክርስቲያኗ ለእውነት ዋና ጀርባ አጥንት ሆኖ ቤተክርስቲያኗን የሚጠብቅ አገልግሎ የሚያስገለግል ነው። ሲሶ መንግስት የነበራት ቤተ ክርስቲያን ያ እስከ ጊዜ ው ስትገለገልበት ነበረ። ከዛ በኋላ ግን ጊዜ ያመጣው መብቷን ወስዶ መሬቱንም ርሱንም ጉልቱንም ለሌላ ሲያደገው የሀሳብ የተገለጸላቸው ቤተክርስቲያኗን የመሩ የነበሩ ቅዱሳን ቴዎፍሎስ ቴዎፊሎስ ናቸው። ይህን ሀሳብ ያመነጩትና ቤተክርስቲያን በሚመናን ትተዳደር የጾታ ልዩነት የቀለም ልዩነት ሳይኖር ከሴቶቹም ከወንዶቹም ከአዛውንቱም ከወጣቱም ተመርጠው ቤተ ክርስቲያኗን ያገልግሏት ማለት ይህን ሀሳብ በማመንጨት ሀሳቡ ተቀባይነት አግኝቶ ተካ ጉባኤው ተመስርቶ ሀሳቡን እንደነደፉት የጊዜው ሁኔታ እናደናቀፋቸው አገሪቷም እንዳልሆነ ስትሆን ያ የእሳቸው ሀሳብ በስራ ላይ እንዲውል የእግዚአብሔር ፈቃዱ ስለነበረ አሁን አለንበት ላይ ደርሷል። የተክል ተከብቶ ሀገሩን ተሀንጸት መልዕልተ ደብር አዎ በተራራ ላይ የተሰራች መንደር መሰወር አይቻላትም፣ የግድ ከፍታዋ ይገልጣታል ተብሎ በወንጌሉ እንደተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወጥንተስብከት አንትሙ ውእቱ ብርሃኑ ለዓለም አንትሙ ውእቱ ጨው ለምድር እያለ ሐዋርያትን መርጦ በሚያሰለጥንበት ጊዜ የተናገረው ቃል ነው። ወንጌሉ ነው። ሌላ ደራሴ የተናገረው አይደለም። ሰው ሆኖ የተናገረው ነው። ወንጌሉ የሦስቱም ሕግ ናት። ነገር ግን ሰው ሆኖ ስጋ ለብሶ በዓለም ተመላልሶ የሰራትና ያስተማራት መድኃኒታችን ኢየሱስ ክርስቶስ ወልዶ ሀይል ከድንግል ማርያም የተወለደው ከሰማይ የወረደው ዓለምን ያስተካከለው አልጫ የነበረውን ዓለም ያጣፈጠው ወንጌል ትምህርቱ መድኃኒታችን ኢየሱስ ክርስቶስ ነው። መሰወር አይቻላትም ብሏል። አዋ መሰወር አይቻላትም። ይች ቤተ ክርስቲያን ተቀብራ እንድትቀር ብዙዎቹ ፈቃዳቸው ነበር ነገር ግን በደሞ የጸናሽ ናት እና መቀበርም መሰወርም አልቻለችም። በየጊዜው አዎ እድገት እያሳየች አንድነቷን እያጸናች ወንጌሏን እያስተማረች ያላመነውን እያሳምነች ያልተመለሰውን እየመለሰች ያልተጠመቀውን እያጠመቀች የምትኖር አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ሐዋርያዊት በዓለም የታወቀች ዓለም የሚቀናባት ወይት ባገኘናት የሚላት ይላል እንጂ ያገኛት ይበለው ሲምጣ ታመነ። ሁሉም ይገባባታል፣ ያገኛታል። መልካም ነው። ይህ ሰበካ ጉባኤ እርጌቱ እያሳየ ነው። ጥሩ ነው በእውነት ልማቱ፣ መልካም ነው። ይሄ ግቢ በጣም አሸብርቆ ነው የሚታየው። የገንዘቡ ብዛት አይደለም። በእውነት የምናየው ግቢው እንደው መጋዘን መስሎ ነበር። በእውነቱ እንደው ብረት ተጠራቅሞብን ነበር ፅዋውነ ሳብሮ ሲያን ሁሉ እንደው ፈነቃቅሉ ሁ እንደው ዙሪያውን አጽድተውታል። ሌላ ጽዳት ይቀራቸዋል እንጂ ህን ንጹሕ ውጩን አጽድተውታል። የውስጡ ጽዳት አለ፣ እሱ ይቀር ይሆናል። እንግዲህ ይሆናል ብለን እናምናለን። መልካም ነው፣ አጀማመሩ መልካም ነው። ጥሩ ነው። ግን በዚህም ደስ ማይላቸው ሊኖሩ ይችላሉ። ይሁን፣ አረ መኪኖች ሁሉ ተነስተዋል። ት ይህን መኪና ነበር። አይ ተዛ አንስተውታል። የወሰዱበትን አላውቅም። እንደተባለው ነው። ምን ተካ ይሆናል። እሱ ቀላል ነገር ነው። አዎ ጽዳቱ ግን ልማቱ መልካም ነው። አረ ልማቱ እያሸወረቀ ነው ያለው። ጥሩ ነው። እግዲህ የገንዘቡም ግዛት ብዛት አገባቡም መልካም ነው። ብዙ ጊዜው እየጨመረ ነው የሚሄደው እና እግድ ጠቅላይ ሥራ አስኪያጁ ትንሽ ላይ ጉረስ ስብከትም ጣል ጣል ቢያደርጉብን መልካም ነው ብዬ እመኛለሁኝ። አሁሄ እንተተራገብ ብዙ እንዳልናገርባቸውም ተቆጠብ እያሉ ነው። ይበቃል እዚህ ድረስ።